ሰላም ጤና ይስጥልኝ እንደምናላችሁ፣ ውድ ቻናል የተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ በጣም ቀላልና ጣፋጭ የፓስቲ አሰራርና አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናል አዲስ ከሆናችሁ ሰብስክራይብ እያደርጋችሁ ተቀላቀልኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ ስታደርጉ ቪዲዮ ለሌሎች ይደርሳልና ላይክ እያደርጋችሁ አብራችሁን ሁን። ወደ አሰራሩ እንሄዳለን። በቅድሚያ እዚህ ጋር ጎድጓዳ ቃ አዘጋጅቻለሁ። ደረቅ ደረቅ እርሾ ወይም ካሜራ እጠቀማለሁ። ስኳር እንደ ፍላጎታችን ለብ ያለ ውሃ ወይም ሙቅ ውሃ እርሾውንና ስኳሩን በደንብ አድርጌ እቀላቅለዋለሁ። በጣም ቀላልና አጭር ቪዲዮ ነው። ዘይት በትንሹ ጨው እንደ ፍላጎታችን። ዘይትና ጨውን ጨምረን ደግሞ አንድ ላይ እንቀላቅለውና ከዚያ የፍርኖ ዱቄት በወንፊት ተጣርቶ የተዘጋጀ የፍርኖ ዱቄት አለኝ። እሱን እጨምራለሁ። እዚህ ጋ ደግሞ ጥቁር አዝሙድ አለኝ። ጥቁር አዝሙዱን እኔ አመሳ አድርጌ እንደዚህ በእጄ አሽታ አድርጌ እጨምረዋለሁ። የበለጠ ጣዕሙ እንዲወጣ ያደርጋል። ለማንኛውም ለዳቦ ስትጠቀሙ አመሳ አድርጋችሁ ጥቁር አዝሙዱን ጨምሩት፣ ሞክሩት። በጣም ቆንጆ ጣዕም ነው ያለው። እንደ ሁል ጊዜው እንግዲህ እኔ እንዴት እንደምሰራ አካፈልኳችሁ። እናንተ ደግሞ ኮሜንት ላይ እናንተ ፓስቲን እንዴት እንደምታዘጋጁ ጻፉልኝ። ከዚህ በኋላ በደንብ አድርጌ አሽቼ ሊጡን አቦከዋለሁ። ቪዲዮ እንዳይረዝም እንደዚህ አቦክቼው ተመልሻለሁ። በጣም ደረቅ አይደለም ሊጡ፣ በጣምም ቀጭን ያልሆነ ሊጥ እንደዚህ አዘጋጀሁት። ተመልከቱት ከዚህ በኋላ ከድኜ በደንብ ኩፍ እንዲል አደርጋለሁ። ሰብስክራይብ ያላደርጋችሁ ሰብስክራይብ ያደርጋችሁ ተቀላቀሉኝ። አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። እና ከድነውና ደግሞ ኩፍ ሲል ተመልሼ አሳያችኋለሁ። ሊጡ እንደዚህ ኩፍ ብሎልኛል። በደንብ ነው ኩፍ ያለው። ያችሁት እንደዚህ ሊጡ ኩፍ ካለ በኋላ ጠረጴዛችን ላይ ንጹህ ጠረጴዛ ላይ ዱቄት በተን አድርገን ምንም የሚያስፈልገው ነገር የለም። በቀላሉ ነው የምናዘጋጀው። ቆንጠር እያደረግን ሊጡን እንደዚህ ስስ አድርገን መጠፍጠፍ ነው። በስስ በስሱ ማለት ነው። ከፈለጋችሁ በመዳመጫም ማድረግ ትችላላችሁ። እያችሁት አነስ አነስ እያደረግን እንደዚህ ማዘጋጀት ነው። ከዚህ በኋላ ዘይቱን አግለን መጥበስ ማለት ነው። በመዳመጫ ከፈለጋችሁም እንደዚህ መዳመጥ ይቻላል። ዱቄት ብና ለማድረግ ትችላላችሁ። እኔ እንደዚህ አድርጌ ነው ሊጡን ማዘጋጀው። ከዚህ በኋላ ዘይቱ ግሏል፣ እየጠበስኩበት ስለነበረ ነው እኔ ዘይቱ ጋል ሲል ያዘጋጀ ነው። ሊጥ መጥበስ ነው። በጣም ቀላል ነው። ከታች ቀላ ሲል ደግሞ ገልብጠን እንዲበስል እናደርጋለን። መሀሉ ላይ እንደዚህ ጫን ያልሁት ከታች ወደ ላይ እንትን ይልና ዘይቱ ሳይደርሰው የሚቀረው ነጭ እንዳይሆንብኝ ነው። እያችሁ ሲገለበጥ ዘይቱ ያልደረሰው ቦታ እንደዚህ ነጭ ይሆናል። ለዛ ማንኪያ መሀሉ ላይ ጣል ብናደርግበት ይስተካከላል። እንደዚህ እያደረገው እንግዲህ ቀላ እስከሚል ድረስ እየጠበሱ ማውጣት ነው። ያዘጋጀሁትን ይህ ፓስቲሊጥ እንደዚህ አድርጌ ሁሉንም ጠብሼ ይጨርሳሉ። ዘይቱ መጋል አለበት፣ እንዳይ ጠጣብን ዘይት ማለት ነው። በጣምም ሳይሆን እንግዲህ እንደዚህ እየገለበጡ ከታች ቀላ ሲል ከላይኛው ደግሞ ገልብጠን እንደዚያ እያደረግን መጥበስ ነው። በጣም ቀላል ነው፣ አያችሁት። መጥባሻችሁ ትልቅ ከሆነ ሁለት ወይም ሶስት ማድረግ ይሄ እያደረጋችሁ መጥበስ ትችላላችሁ። እንደዚህ እንደዚህ እያደረገው እንግዲህ ሁሉንም ፓስቲ ጨርሼ እጠብሳለሁ። ላይክ አድርጉ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ የዩቲዩብ አልጎሪዝም ያግዘኛል። ፓስቲን በዚህ መልኩ ጨርሼ ጠብሼ ጨርሻለሁ። እያችሁት ከለሩ ሁሉ ቆንጆ ነው፣ ያምራል። ጣዕሙ ደግሞ ይጣፍጣል። ለልጆቻችሁ በተለይ እንደዚህ ሰርታችሁ ተጠቀሙ። በዚህ መልኩ ጨርሻለሁ። እስቲ ደግሞ ቆርሼ ላሳያችሁ። እያችሁ እንደዚህ ልስልስ ያለ በዚህ መልኩ ፓስቴን ጨርሼ አዘጋጅቻለሁ። ስለተከታተላችሁኝ፣ ስለምሰጡኝ ሐሳብ አስተያየት፣ ሰብስክራይብ እያደረጋችሁ ስለምትቀላቀሉኝ ሁሉ ከልብ አድርጌ አመሰግናለሁ። ለዛሬ ይዤላችሁ የቀረቡት ቪዲዮ ይህንን ይመስላል። ሰላማችሁ ይብዛቸው።